ዱባይ የምትኖሩ ኢትዮጵያኖች ሼር አድርጉልኝ። ሳራ ዛላበሻን ሼር አድርጉልኝ ዱባይ ለሚኖሩ እንዳለ ሮምዬ፣ እኔ እኮ ስደውልሽ አላነሳልሽኝ እኮ በዝቶብሽ ነው መሰለኝ። በቃ ሮምዬ በማረ

ሞዴሬተር ስጭኝ። ሮምዬ ሳሪን ነው ያስገባት። ተረጋጊና፣ እንዲ ወደ መፍትሄውን እንግዳለን አለን። እኛ እዚህ ችግር የለም ደወልኩልሽ እኮ ፋሲጋ መጥቷል። አስገቢያቸው የት እንደሆነ ቦታውን። ሁሉንም ሰላም ብያለው። እኔ በጣም ነው የማመሰግናችሁ። ችግር የለም፣ ሙናዬ አንቺ ደግሞ ለራስ እስከዛሬ ቶ ተረጋጊ። በቃ ሙናዬ ተረጋጊ ነኝ ሁላችንም በጣም ነው ባበስከለው ነው እድሜ ጤና ይስጣችሁ። ተስፍሽ ያቡ ሙኒ እውነት ግዴታችን ነው። ስለዚህ የቡጣ ባለቤት የሟች እህት ባለቤቷ አለ አካውንት በኢትዮጵያ ይግባና በውስጡ በኩል ኢትዮጵያ ከገባ በኋላ በኢትዮጵያ ፍራንኩ ወደዚህ ተልኮ ያን ነገር እናደርጋለን። ከዛ ውጭ ምንም አማራጭ ነገር በልብ ቀና። እኔ እናንተ አካውንት ልንሰጥ እንችላለን። በአንተም አይሆን በእኛ ስሆነ ግን በአንተም አይሆን ምንድን ነው ያለኩት? የራሳቸውን ሰው በእነሱ በኩል ቡጣ ባልካት በእህቷ በኩል እንትን ይልና የተወሰነውን እዚህም የሚያስፈልገውን እዚህም ያለን ሰዎች መቶም አምስት መቶም ብናዋጣ ይሞላል ብዬ አስባለሁ። ሌላው በቤተሰቦች ናቲ ገብቶኛል። አሁን እዚህ ቢሆን ተስፍሽ ችግር የለውም። ባለቤቷ ስም አካውንት እዚህ ያስገቡት። እዛ እዚህ ብር የሚፈልግ ሰው ካለ እንሰጥላቸዋለን። እዛ በድራ ይሰጣቸዋለን። አካውንት ነው የኢትዮጵያን አካውንት። ድጋፍ ያደርጋል ኤምባሲው፣ የተለየ ነገር ከሌለ በስተቀር ከዚህ በፊት ሁለት ሶስት ሰዎች የሚሸኙልን እነሱ ከፍለው ነው አንደኛ ያንን ድጋፍ እንዲያደርጉልን ነው። ሁለተኛ ያለውንም እቃ ምንም ነገር እንዲስተካከል እዚህ በሙጣ ባለቤት ስም ማስገባት ይቻላል፣ በባንክ ከዛ እዛ የሚያሰጡልን ሰዎች አሉ። ችግር የለውም ሄዶ ለሚከፈለውም ነገር ካስፈለገ ማለት ነው። በመጀመሪያ ግን ያቡዬ እዛ ሄደ ኤምባሲዎቹን ራሱ ስታናግራቸው መንገድ አለው፣ ኮሚኒቲው ራሱ የሚያዋጣው ነገር አለ እና መጀመሪያ ያንን ነገር ሞክሮት በውስጥ እናወራለን ብዬ ነው ስለዚህ ኦኬ አሁን ይህን ነገር ምን መሰላችሁ? እኛ ምን ፈልገው አንተ ኢትዮጵያ ስላለ አንድ እና አንድ ኦፊሻል አካውንት አንድ ብቻ ነው ድጎማ የሚያደረገውንም ኢንፎርሜሽኑንም እዚህ ጋር ያንደ ውጤቱንም ሰምታችኋል አይደለ? እኛ መጀመሪያ አጠራጠረን፣ ደም የሚለው ነገር ሁላችንንም አጠራጥሮ ስለነበር ግልጽም ለማድረግ ነው። ፖሊስ መርምሮ ሆስፒታል፣ ተመርምሮ ውጤቱ ነፃ ነው ብሎ ካመነበትና ከሰጠን ማድረግ ያለብን ቀጣይ ስቴፕ አስክሬኑ በ24 ሰዓት ውስጥ ኢትዮጵያ መግባት ነው። ኤምባሲዎችም ጥሩ ትብብር አድርገውልናል። እናትዬ በዚህ አጋጣሚ ስላወኩ ሙኒትዬ የእውነት ናችሁ። ኔቨሯ እግዚአብሔር ምስክሬን የምዝጋናው ነገ ይደርሳል። ግን ልበቀና ናችሁ፣ ላችሁም ደውላችሁም በተግባር የሚያየ ናችሁ። ከጎናችን ለምትቆሙ ከሀዘን ብቻ ይመስለኝ ነበረ እኛ ሌላ ሌላ ነገር ነበር የሚመስለኝ። ግን ዛሬ ግን አኮርታችሁኛል። አሁን የምንፈልገው አስክሬኑ በሰላም እንሸኝ፣ ለቤተሰብ እንመልስ። ከዛ የኤምባሲውን ጉዳይ እኔ እንትንላለሁ። ምንም ችግር የለም። ዛሬ ብቻ አንጨርስ፣ በቃ ዛሬ ቢያንስ እንደምንም ሙኒት ትላክልኝ፣ እኔ ኤምባሲ ያለውን ጉዳይ ጨርሳለሁ። አካውንት የምትሉ ሰዎች ግን አንድ ብር ነው የምላችሁ። እሷን እነሱን የሚመለከተው ጉዳይ በገንዘብ ነክ ማንም ሪስክ አይወስድ። ሚዲያ ላይ እንደምናየው አይደለም። መልካምነት ቢኖርም ከመልካምነት ጋር ተያይዞ ደግሞ ሌላ ነገር አለ። ልባችን ተሰብሯል፣ ሀዘን ላይ ነን። ስለዚህ በይችን ቀን ጠብቆ የሚፈልጉን ጠላትም ወዳጅም አለ። ስለዚህ ከተቻለ በኢትዮጵያ ሮሜ፣ በኢትዮጵያ አካውንቱን በሱ አንድ ሺ ድራም የሚሆኑ ሁለት ሺ ድራም የሚያስፈልገው እናንተ ታቆጣላችሁ። ከዚህ በፊት ልምዶ ያላችሁ ሰዎች ያንን ነገር እናረጋለን። እግዚአብሔር ያክብርልን። ኦኬ እንዳላችሁ አሰራሩ እናንተ ታውቃላችሁ። ኤኒዌይ ዴንድ ኦፍ ደ ደይ ዱባይ ያላችሁ በዱባይ እንሰጣለን የምትሉ ነናቲ እነ ምናምን መቀበል እና ማስተካከል የምችሉ ካለ ኦኬ። አይ እንደዛ ሳይሆን ነው ወደ ኢትዮጵያ ሎክ፣ ወደ ኢትዮጵያም ለእዚህም ሆኖ በድርሃም መስጠት ልጅቷን የሚፈልግ ሰው ወደ ብር የሚያስተላልፉባቸው እያንዳንዳቸው ደንበኛ አላቸው። ኦኬ በዚህ ከምንነካካ፣ ብር በሚያስተላልፉበት በኢትዮጵያ አካውንት የቤተሰቡ አይከፈትና፣ ወደዛ ይግባ። እዚህ ያለ ምንም ሰው አይሰብስም። ትክክል ይሻላል። እንዲ እንዲ ከማለ ቀጥታ ባሉ አካውንት ይቀበል፣ በባሎ አካውንት ይግባ። እውነት ለመናገር ቦታ የሚለውን አጣሩልን። ኤምባሲው ምን ያህል ነው የሚያግዘው? ኤምባሲ እንደዚህ ብዬ ለማለት አላቅም። አሁን ላይ ያለውም ትንሽ ከኢትዮጵያ ከመጣ በኋላ እኔ አንድ ነገር መናገር እፈልጋለሁ። ግን እኔ እያጣራሁኝ ነው የምናገረው መሰለኝ። ሳሚ ጋር ደውሉለት። ሳሚ እስከ ስድስት ሺህ አዘጋጂ ነው ያለው እዛው አጠገባቸው ያለ ሰው ስለሆነ ለምን አደውሉለትም? ወይም ለምን አጣሩትም እኮ ይቀንሳል። ኢምባሲ ይቀንሳል። ስለ ሰው አጠገቡ መነጋገር እኮ ነው። ሙኒት ስልኩን ላኪልኝ። ለሰ የሳሚን ስክ ላኪልኝ። የሳሚን ስክ ላኪለት። ለእኔ ላኪልኝ። እኔ ላኪልኝ። እኔ የቡጣን ባል ስልክ አካውንት ላምጣ። እሱን አካውንት አምጪና ለጁጁና በዚህ አጋጣሚ ሙኒትዬ እግዚአብሔር ያክብራችሁ። የልጅቷን የልጇን የልጇን ትኬት ሙሉ ትኬት እነሱ ቆርጠው ከአስክሬኑ ጋር ለመላክ በጣም የሮጡ የተጣጣሩ ነው ያሉትና ሙኒቲ ለአንቺ ቃላት የለኝም። እግዚአብሔር ምስክሬ የተግባር ሰው ሮሚዬ በቃ አሁን የቡጣን ባል አካውንት አሁኑኑ እንጀምር ስራ በ24 ሰዓት ውስጥ አስክሬን ወደ አዲስ አበባ እንዲገባ እናድርግ። ሳይውል ሳያድር እዛ ሁላችንም ወደ ስራ፣ እነሱ የራሱ የያዙትን ይጨርሱ። እዚህ ጋ አንቺ ጋር ደግሞ እኛ ሁሉም እያንዳንዱ እዚህ ቤት ያለው ሕዝብ በጠቅላላ የኢትዮጵያ ሕዝብ በጠቅላላ የጓደኛችን አስክሬን በሰላም ወደ ኢትዮጵያ እንዲገባ የአቅማችሁን ያለንን፣ ይኸው አሁን እኔ እዚህ ስራ ጀምራለሁ፣ መዘግባለሁ። እያንዳንዱ የሚመለከተው የኢትዮጵያ ህዝብ በጠቅላላ የሰሙቱ አስክሬን አዲስ አበባ ውስጥ 24 ሰዓት ሳይሞላ መግባት አለበት። ያለንን ነገር አቅማችንን ተሯሩጠን እንዲገባ ማድረግ አለብን ሁላችንም። አሁን እዚሁ ጋር ቲትዬ ሀይወይኝ በዋሳብ

ልጅ ሳይቀር ከእንቅልፉ ተነስቶ የሚያዋራት ጓደኛ ሽማጣት ቀላል እንዳልሆነ አንዳንዴ ጓደኛ ከእህት በላይ ከሚስጥር በላይ ከቤተሰብሽ በላይ የምታቀርቢው የልብ ጓደኛ አለ። አይኖ ለአንቺ ምን እንደ እንኳን አንቺ እንዲህ በቀየቀኑ የምታዋሪያት እኔ በቡጣ ማቃት ውስጤ ምን ያህል እንደተሰበረን ነ አንድ እንደ እህት ስደት ላይ ሳታስበው ቤተሰቦቿን እንደናፈቀኝ መቅረት ሁለት ቡጣ የቡጣ አውርታ ማጨረስላት እህቷ ሶስተኛ እንደ ኢትዮጵያ የአዲስ አበባ ልጅ ናት። በቃ ምኑን ከምኑ እንደሚይዘው እንደገና ሙናን ደግሞ ከነ ሙና ጋር የነበረቻት ለሷ የምትሆንላት ልጇ ተነስቶ እሷ ጋር እንደውል እንዴት እንደሚላት ስታወራኝ ስናለቅስ ነው አብረን የከረም ነው እና ሙናዬ ምን እንደሚሰማ እሻቃለሁ። ግን በቃ አስክሬኗን እስከምንልክ መበርታት አለብን። በቃ ቁጭ ብለን ይሄ ነው እኛ ማድረግ ያለብን። ሮሚ ግማሹ ሰው በልጇ ይላሉ። ልጇ እድሜው ለባንክ የደረሰ እነዚህ ደግሞ በፋሲል ስቢ ቀራቅቡያቸው አንድ ፍሬነገሮች ሊያስፈልጉ ይችላሉ። ዝም ብያቸው ድዛ ቀባጣሪ ፋሲል የመይሳው ልጅ ስራ ላጣና ዝም ብለህ ትከታለህ። ክተት፣ ወሬ አታብዛ በሻ ክስክስ የእሷ ጻን ልጅ ልጅ ኬታ አባታቸው አምጥቶ ነው አካውንት የሚሰበስበው። ልጅ እድሜው አለ አይደርስ ይችላል። ለማንኛውም ኧረ ዝም ብሎ ነው እነዚህ ፎቅ አቃናቸው እንጂ አስመሳይ። መጀመሪያ መርዳት ከቻልክ እርዳ። አሁን እሱን ለእናንተ አትነግሩንም። ስራ ላጣና። አንቾ አታወራም። ቡጣና አንቾ አያወሩም። አረ ምን ያወራሉ? ዝም በላቸው። ደግሞ የባሰ እንዳይናደዱ፣ ዝም በላ አንተ ደግሞ የአብስራ ተቀበል ቁጥሩን ሙኒት ላክሽለት በአካልም ናት እሱንም ማግኘትም ስለምፈልግ ገብቷል አይደል ያለውን ነገሮች ኤምባሲ የሚያስፈልገውን እርዳታ የሚያደርጉልንም ነገር ካለ እነሱ በዛ ላይ ሙኒት ምናልባት የምትግባቢ ከሆነ በዚህ አጋጣሚ ተጨማሪም እቃዎች ስላሉ ካርጎች ስላሉ ገንዘቡ ኤክስትራ ለእነሱ ከሚከፈል ይልቅ ኮሚኒቲው የበለጠ ድጋፍ እንዲያደርግና ገንዘብ ለእቃ ካርጎ ለመላኪያም እንደሚያስፈልግ በዛው በአካል ቢነገረው አሁን ያቡ እንዳለው አሪፍ ሀሳብ ይመስለኛል። እናትዬ ለቤተሰቦቿ ለልጆቿ፣ በተለይ ከቀድሞ ጀምሮ ብዙ እቃ ተዘጋጅታበት ያላት እቃ አላት። እሱንም በዛው አንድ ላይ ከተቻለ የሚሄድ ከሆነ አንድ ላይ ሳት ያለችበት ቦታ ሰዎቹ ተናግረዋል እቃ አላት፣ እጃዛ ቤትም እቃ አላት ለመሰብሰብ ዞሮ ዞሮ ፍቃድ ደግሞ ከዚህ መውሰድ አለብን ተፖሊስ ያ ይቀጥላል። አሁን ይሄኛውን የሚጨርስ ልጄ ነው። ያንን እዚህ ወረቀት እንዲሰጡን አድርገን እንጫጭ አላት በብዛት ሞኒተከፈለው ብዙ እቃ ስላለ ገንዘብ በብዙ ነገር ስለሚያስፈልግ ይሄን ታሳቢነትን ምናልባት ምትግባሁላቸ። አንድ እንድታውቁ የምፈልገው ነገር ኤምባሲ በነጻ ሲልክ ልጆቹ ኢንሹራንስ ስላላቸው እንጂ ኢንሹራንሱ ከፍሎ እንጂ የእኛ ኤምባሲ ከራሱ ካሽ አውጥቶ እንደው አንድ ፐርሰንት ምናምን እኔ እንጃ እሱንም እርግጠኛ አይደለሁም። ግን እናንተ በነፃ ገቡ የምትሏቸው ሬሳዎች እነዚህ የእንትን ነው የምንድን ነው? ስ ኢንሹራንስ ያላቸው ልጆች በከፊልስርናቸው ምናልባት ወረቀትም ነበራት እና አክቲቭ የሆነ ቪዛ አላት ካንስሌሽን ያላት ሴልስ ስለሆነ እዛ ላይ አለ ብዬ አስባለሁ። ኢንሹራንሱ ይሄ ኢምፕሎይ ብቻ የሚገባው ኢንሹራንስ። ለማንኛውም እናንተ አሁን ነገሩ ባይ ከብሻ ሚል አንድ ሰው ደውሎ ቢያናግረው ነገሩን ያቀላል። እዛ ያለችውን ብጃውን ስደውልላት አታነሳ። እዛ ውስጥ ከሆናችሁ ያላችሁት እኮ እዛው ያገናኙዋችኋል፣ ወተናል ቆየን ወጣል። ስለዚህ ሰርተፍኬቱን የእኔ እዛ ማምጣት ጥቅም የለውም ምኑን ማምጣት ምናልባት ለብስራ ብትልኪለት፣ ግን ሶስት ሰዓት ይወጣሉ። ስሪ ኦክሎክ ላይ ይወጣሉ። እስከ ፋይፋ አት ሊስት ሚደርስ ድረስ ነው እሱ ይዘጋሉ። ኤምባሲ ኤምባሲ እስከ አምስት ይሰራሉ።